ልክ ስልኬ እንደዚህ ከፍቼ ወደዚህ እንትን ውስጥ ስገባ በቃ ራሴ ደስ የሚለኝን ለመጫወት እንጂ ሰንባዲ ቀርጾኝ እንደዚህ አደረገ፣ ሰንባዲ እንደዚህ አደረገ ምናምን እኔ አይመለከትኝ። እኔ የማረገው ምንድን ነው፣ በቃ ጥሩ ነገር ማውራት። አሁን ላይ ማለት ነው። በፊት ኦኬ የሆነ ነገር ለራሴ የሆነ ነገር ስህተት ሊኖርብኝ ምናምን ይችላል። አሁን እኔ የማረገው በቃ ለራሴ መጥቼ በቃ ደስ የሚለኝን ነገር አንጸባረቅ የማውጣት በቃ ለቅ እንጂ ሰንባዲ ቀርጾ ቪዲዮ አድርገው ሰንባዲ ጥሩ ነገር እየተናገርክ ነው። ለምን መሰለሽ? አሁን አንቺ ደግሞ ምን መሰለሽ? አሁን አንቺ የምትወስጁበት ሌላ ነው፣ እኔ ደግሞ የመወስዶበት ሌላ ነው። እኔ ማውቀውን አውቃ ነው። ገባሻር መጥቶ ገባ አይደል? ከዛ እናት እንደዚህ ትሁን እንደዚህ ምናም ብሎ ሰደበኝ። ኦኬ እኔም ተናገርኩት። ከዛ እኔ ከአንሳስ ነኝ ትራክ ስታፕ ስትሄድ መመሰለሽ አንቺ ማታውቂውን እኔ ማቀውን በቃ በውስጥ ማቀውን ወሬ ነው ደገመልኝ። ልጁ ማለት ነው ገባሽ አይደል ከዛ ትራክ ስታፕ ስትሄድ እቀጠቅጣለሁ አለኝ። አይ ዊሽ ቢያገኘኝና የሆነ ነገር እንትን ቢለኝ ማለት ነው ከዛስ እሺ፣ አልኩት ስም ማን ነው? ማን ልበል? ምናምን ስለው ጌትነት እባላለሁ አለኝ። የእኔን ስም አላልኩም። ከዛስ ቪዲዮ ክፈት አልኩት። ቪዲዮ አይሰራልኝም ገና አንድ ሺህ ይባላል። ቆይ ዝም ብለሽ ስሚኝ ማለት ቪዲዮ አንድ ሺህ ምናምን ምን እንደዚህ ስላልገባ አይሰራም አለኝ። ከዛ ደግሞ የራሱን እንትን አውጥቶ እያሳየ መኪና ድረስ ወጥቶ ሄዶ የሚያሳይሽ። ይህን እንዴት ነው የምታስቢው? መኪና ወጥቶ እኮ ታግ ነንበር ሸፍኖ እንደዚህ ያለበትን እንደዚህ፣ ይሄ የኮሪያ ምናምን እንትኖች እኮ ወጥቶ አሳየኝ። ያን የሚያደርገው አሜሪካ ያለ ሰው እኮ ማንም የዚህ ነው ያለሁት ብሎ እኮ ያሳይሻል። አይፈራም እንደዚህ የሚያደረግ የሚችለው በቃ ሊዳፈረኝ፣ ኦ እኔን እንትን የሚፈልግ ሰው የማውቀው ሰው ስለሆነ ነው፣ ለዛ ነው እኔም በዚህ ደረጃ እያወራሁ ያለሁት ማለት ይሄንን አንድ ረፐርሰንት እንደዚህ ደፍ እንዲ ድብና አርጌ ማውሮ ለምደው ታውቂያለሽ። የማውቀው ሰው ስለሆነ እዚህ ቢሆን ያው በሚመጣው አስተናግደዋለሁ እላለሁ። ግን እዚህ የማላውቀው ማንገናኝ ሰው ስለሆነ በወሬው እንደዚህ ዝም ብዬ አልፈዋል ወይም ደግሞ የፈለገ ነገር ነገር ምንም ቢሆን እኔ ምንም እንደዚህ ይፈራለው እንደዚህ ምናምን ምናምን እያልኩ አይደል የመጣውን ሰው አስተናግደዋል። ሽማማን ነው ነው ነው አሁን ሌላም ቦታ ነው። ኦኬ ያም ሰው አይደለም ብለን እናስበው እናስበውም እዚህም ቢሆን ያደረግኩብኝ ኢየሱስ እኔ ጂጂ ማርያምን ነው መልክሽ ብዙ መስዋዕት እከፍያለሁ። በውስጥ በራሴ ውስጥ ኢቭን በቃ ማለት እኔ ዛሬ አወቅኩሽ። አረ ነገብ እንደዚህ በውስጥ አውርተሽ ጆ እንደዚህ እንዳታደርገ እንደ አንተ እንደዚህ ምናምን ካልሽ እሺ ነው የምለው። በቃ አንድ ቀን ስላወራሽ ማለት ሁላችሁም ባመጣችሁ ቆይ ልንገርሽ፣ እኔ እዚህ ጋ መጥቼ እንደዚህ በቃ በተጫወትኩት ነገር ብዙ ነገር እዛ በቃ በጣም ወዳቸው ማከብራቸው ጓደኞች አሉ፣ ዲሲ ማለት ነው። እዛ ድረስ ተሄዶ በቃ እንደዚህ በቃ ምናምን እየተባለ በቃ ይደብረኛል። በቃ እና ያንን ከመፍራት ነው ዛሬም በቃ የሆነ ነገር ሲጽፉ እባካችሁ በቃ። ማርያም ያልኩት ማለት ነው ኪዳነ ምሕረት እንምናብሽ በቃ በኪዳነ ምሕረት በቃ በእግዚአብሔር እንደ ሙስሊም ከሆናችሁ ባላ እባካችሁ ወቅት በቃ እንደዚህ አጣፉ፣ እንደዚህ አታውሩ፣ ምናም ስል ገብቶ እንደዚህ እንደዚህ ምናም ብሎ የሚያወራው እማ ቆሶ ስለሆነ እሺ፣ አንተ ማሳልፍ አትችልም። ጭጭ። አሁን እኮ ምን መሰለሽ፣ አንድ ነገር ታውቂያለሽ? አንቺ ብዙ ነገር እኮ ይህ ሚዲያ አሳልፈሸዋል። የሆነ ነገር ስሜት አይተወኛለሽ የሆነ ነገር ሲወራ ኦኬ እንደውም እኮ ነው አሁን ተረጋግቼ። እንደሌላ ቀን እኮ ጆ አዳም ሰደበው ነበር። ጆ እኔ ማልረጋጋበት ምክንያት እኔ ምንም አይነት እንትን የለኝም። አንተ ግን ልጆች አሉ። በቃ እዛ ጋር ማቆም አለበት። በቃ ልጆች አሉ ገባ። ለልጆች ጤንነት፣ እናንተ ያው ነገር ልጆች ያላት ልጆች የምትወድቁ ነው። እናት እስከ መጨረሻው ድረስ ስለ እሷ የሚናገር ሰው ራሱ በማዳፋት ማለት ነው አለ እንዴ። ልጆች ስለኖሩ እኮ እኔ እናሷ እኮ ምንም ነን እኳለት ማለት እኳ አይደለም። በቃ እኔ እናሷ እኮ ይሄ ህብረተሰብ እኮ ያልተረዳው ልክ እኔ ልክ ልጫወት ስመጣ ከእሷ ጋር እኮ እንደዚህ እንዴ በቃ እኔ እናሷ ቁርጥ ተባብለን ተለያይተናል። በቃ አለቅ ከዚህ በኋላ ማንም ሰው ስለ እሷ እንዲያነሳብኝ እሷ ጋር የሚሄደው ስለ እኔ እንደዚህ ምናምን እንዲባባል አንድ በቃ በራሳችን ብቅት ብሎ ነው የተለያዩ ተዋወቀው። ምን መሰልሽ አሁን እዚህ ጋር ምን መሰልሽ አሁን እሷ በቃ ላይቭ ውስጥ ላይቭ ላይ እንደዚህ ስትገባ ስለ እኔ እንደዚህ ምናምን አያወሩባትም፣ ምክንያቱም አፏን ስለሚፈሩት ማለት ነው። እኔ ደግሞ እንዴ በቃ ይደብረኛል። በቃ ብሄር ኩባት በቃ የሆነ ነገር እንደዚህ ሲሆን የራስሽ ጓደኞች ራሱ እኮ ምናም አረ በቃ አንተ እኮ እናሷ እኳ አትለያዩም እኳ አንተ እኮ እሷ እንደዚህ እንዴ እኔ አልፈልግም፣ በቃ አልፈልግም። እደግመዋለሁ፣ እንዴ እግዚአብሔር፣ እደግመዋለሁ። እሷም እኮ እኔ ምስታም ተማምነን የተለያየ ለመሰለሽ እኔ የምፈልገው ምንድ ታውቂያለሽ? በቃ ከዚህ በኋላ እኔም ስለ እሷ መስማት አልፈልግም፣ እሷም ስለ እኔ መስማት አትፈልግም። በቃ ተበቃክተናል። ከብቶ ሳላር አንዳንድ ሰው የምመስልሽ፣ አንዳንድ ሰው በቃ ዝም ብሎ ድራማ እየሰራ ማለት ነው። በቃ ዝም ብሎ እንደዚህ ያኛውንም ሰው ኪፕ ማድረግ ይፈልጋል። እንደዚህ እዚህ ጋር ምናምን እኔ አንደርስታንድ ስለማድረግ ነው እንደዚህ አሁን ይሄ በቃ ዝም ብሎ ወሬውን እንደዚህ ማብራራት እንደዚህ ብዙ አይጠበቅም እና በቃ እኔ ምንም ነገር አልፈልግም ሄድና አግባና ተገላገል በቃ ጅጅ እኮ ትዳር እኮ የሆነ ነገር እኮ እንደዚህ ዝም ዘው ብለሽ የምትገቢበት እኳ ጓደኛ ዝናሳያቸው በቃ እንዲቆርጥላቸው ማለት ነው ለምን ባይቆርጥላቸው ቢቆርጥላቸው እኔ ምን አገባኝ በቃ ታንሰ በቃ እኔ እኔ አሁን በዚህ ሰአት አሻሽል አታንሳ። በቃ እዚህ ጋር መጥተህ አትለምናቸው፣ አታንሳ። በቃ እኔ እኮ ምን መሰለሽ፣ አሁን እኮ ቅድም እንደዚህ አይነት ስሜት ውስጥ ሆኜ እኮ አይደለም ያወራሁት። ስገባ በቃ ስይጽፋሉ እና ዋንትና እኮ ምናምን ምናምን ሲል፣ አይ በቃ እኔ አልፈልግም እኔ በውስጥ በቃ ታሰ ምንም ነገር አታንሳ። ምንም ግባና፣ እዚህ ጋር ስትፈልግ ተጀናጀር፣ ስትፈልግ ጓደኞችህን ጥራ፣ እነ ፍሬም ጥራቸው፣ ከነሱ ከምታውቃቸው ከድሮ ጓደኞች ጋር ተጫወት በቃ እንዲህ ብለህ። ስለ ቤተሰብ ስለሷ ሲያነሱ በራሱ አታምብም። ያንተንም ችግር አምጥተህ እዚህ ጋር አታውራ። ያለውን በውስጥ ተጎድቻል አትበል፣ ጆ አትበል፣ በቃ አትበል። ካልሆነ ነገር ውስጥ ይሄ መጎዳት ምናምን እኮ አይደለም መመሰለሽ እኔ የሆነ ነገር እንደዚህ ወጥቼ ምናምን በማወረው ነገር በቃ ከዛ እኔና እሷ ተደዋውለን ሌላ ነገር ውስጥ እንደዚህ የምንመላለሰው ቃላችሁ አሉ ማለት ነው እላለሁ። እኔ ምንም ይኸውልሽ፣ ጅጅ ታውቂያለሽ፣ አንቺ ሚዲያም ብዙ ነገር ይኸውልሽ፣ ምንም ነገር እኔ ጋር ምንም አያመጣም እኮ አልኩሽ፣ ምንም እኔ ምንም አይ በጣም ነው መወዳት ለአንዴና ለመጨረሻ ጊዜ ረጋል ከዛ ጆኒ እንደዚህ አለ። ከዛ ይፖስታል ከዛ ስ አሁን ገባ ይ ራሳ መጣ እኮ ይረሳል እኮ አልኩሽ እኮ። ግን ይህ ህብረተሰብ ደግሞ ያውቀው በቃ። እኔም የራሴ ሰላም የሆነ መንገድ አለኝ፣ እሷም የራሰው የሆነ ሰላም መንገድ አላት። በቃ አንዳንድ ሰው በማየውን ነገር ዝም ብሎ እየተጠራጠረ ምናምን እንደ ነገ

ከዛ በኋላ ሁሉም ሰባት ወር ሰባት ወር ስድስት የኔ እንኳን አልቆ ሰውዬው ሐኪም ቤት ገብቶ ጨርሰናል። አንተ ደግሞ ወዴት እናስገባ አርተስትና ስለሱ አታውሪ። ጌታ እሺ፣ ሰፖርት አርግ፣ ከኛ ጋር ተጫወት፣ አታንሳ አሁን አረ ነገርሽ እየጠጣው ምናምን እኮ አይደለም እኮ አሁን ምርቷል እኮ እዚህ እኮ ስንት ሰዓት እኮ ጠዋት እኮ እንደ አትኛም እንዴት አለ? ኖ ዛሬ እልልሽ እኔ እኮ አሁን ምስልሽ በሳምንት አንድ ቀን ረፍት ሲኖረኝ ዝም ቢችል ምናምን በራሴ አረጋለሁ ብዬ ነበር። በውስጥ በኩል ከጓደኞች ጋር ምናምን ጉሩፕ አድርገን እና የሆነ ጉሩፕ አለ ኖርለም እዚህ አሁን አንቺ ስሚ፣ ብዙ እግዚአብሔርን ብዙ ጠላት ነው ያለው። እያንዳንዱ ሰው ለራሱ ብዙ ጠላት አለው። እግዚአብሔር ነው ያወቅሁት፣ በዚህ ነው በቃ። እግዚአብሔርን አሁን እዚህ መኪና ላይ ቁጭ ብዬ እንደዚህ ተቀላለደ፣ እንደዚህ ተቀላለደ። እንደ እኔ እኮ ማድረግ እኮ ይሄንን እኮ ጫማ ነው ብዬ ምናምን አሌክሳንድሪያ እና ባለንሲያ ጋር ምናምን አሳየው፣ ነው ከዛ እዚህ መተው እንዴ እኮ ምን ምን ሆኖ ነው እንደዚህ የሚጎረው? ምናን ይዱሻል ማን ያለው ስትየው፣ ጓደኞቼ ነው የሚነግሩኝ። ማን ያለው ስትየው አይነግርሽም፣ ግን የተቆረጠውን ይወስዱና ይሰሙና ከዛ እኮ እንደዚህ ነው እኮ እንደዚህ ነው እንደዚህ ነው እንዴ። ከእኔ የምነግራችሁ እግዚአብሔር እኔ ሳወራ እኔ ንግግር ላልችል እችላለሁ፣ ግን እንደዚህ ከመሀል የተቆረጠ እየሰማችሁ የሆነ ነገር ሰውን የሆነ ጀጅ ለማድረግ አትሞክሩ። አሜሪካ ሀገር ከዚህ የበለጠ ፊውቸር ያለበት ሀገር መሆኑን አላወቁ። ሁሉም እንደ ራሳቸው ስለሚያስ- ለሚያስብ አሁን አልተገናኘም እ ሰው አልተገናኘም እንደሆነ ታውቂያለሽ ማለት ነው። እግዚአብሔር ጅጅ ታውቂያለሽ ዘመዳችንም እግዚአብሔርን በጣም ማለት ነው እግዚአብሔርን እኔ እንደሱ ሱ አይነት ሰው መድሃኒ ያለም እኔ አይቻልም። አሁን ለመጣ እኮ ነው እኔ ራሴ እየተጨቀጨኩ ለመጣ እኮ ነው እኔ ራሴ እየተጨቀጨኩ ለምን ወእነግርሽ የሰው ልጅ ማለት ነው እኔ አቅም እንዳለኝ እንደሚችል እንዴ ጆኒ ትለኛለች። ጎበዝ እኮ ነው እንደዚህ ትችላለ፣ እንዲህ እኮ አቅም አለ እንዴ እንደዚህ እኮ ያረጋል ምናምን ስትለኝ፣ እግዚአብሔርን አሁን ነው የምነግርሽ አንድ ቀን እንደዚህ እንትን ብያት አላውቅም፣ ነግሪያት አላውቅም። የሰው ልጅ ለካ አቅም እንዳለሽ እንዳለሽ የሚያሳይሽ አጠገብሽ ያለ ሰው ነው። በቃ እኔ አንቺ አንቺ ትችላለ እንዴ ጆኒ፣ አንቺ ኮን እንደዚህ ቋት መስለኝ ማለት ነው። የሰው ልጅ እኮ በልብሱ ወይ ባለው ነገር አይደለም የሚታይ ነገር አይደለም

ልጆች የሚያደርጉ በሰላም እንጂ አሁን እዚህ ጋር መጥተሽ ልጅ ስላለ እንደዚህ በል፣ እሷ እኮ እንደዚህ ነች፣ አንተ እኮ እንደዚህ ነው፣ አንተ እኮ እንደዚህ ባለጌ ምናምን ስለተባባለ ምንም ነገር የሚለወጥ ነ ሁላችንም የራሳችንን ነው የምንኖሩ። ስንት እኮ ተለያይቶ እኮ ልጆቹን በሰላም የሚያሳድግ ሰው እኮ አለ። ሩቅሳት ጂ እኮ ያሁን ይህ እንትና ማን ነው የጴንጤ ዘማሪ እና ባለቤቷ ተታረቁ ነው። ኖ አይደለም አወቅሻት እንዴት አድርጎ በልጆቻቸው እንደሚያሳድጉ በ እንደማያሳድጉት ችግር ላይ ናቸው። አንተ ደግሞ እንዴት ፌስቡክ ላይ አላነበብከው? ፌስቡክ የሚጻፈውን ምን ብሎ ምናምን ሳይሆን አንድ ሰው ከተፋታ ከዛ በኋላ ማሰብ ያለበት ስለ ልጆቹ ብቻ ነው። አሁን ስለ ልጆቹ አይተሻል አንተ ደግሞ ጆዬ፣ አንተ ደግሞ ቀልን ገር እንዴ? እነሱ እኮ ከእናንተ የበለጠ ከማንም የበለጠ መከራ ይተኮ ነው። አሁን አሁን በሰላም እርፍ ያሉት። ኖ ኖ ኖ የፈለገ ይኸውልሽ፣ እኮ አሁን እናሷኩ እንፋጭ፣ እንጣላ፣ ልጆቻቸው ግን ይኸውልሽ፣ እሱ ከእሷ ቤት እኔ የሰማሁት ማለት ነው፣ ኢንተርቪው ሲያደርግ በጆሮ የሰማሁት አጠገብ እንደዚህ ማለት የሆነ መቶ ሜትር ሁለት መቶ ሜትር አይሆንም የተከራየው ልጆቹን አምጥቶ ቤቱ አስጠንቶ ወስዶ ምን ብሎ ቅዳሜና ወደ አሳድሮ ምናምን ነው የሚመልሰው። ዳስ ይታለቅ ከዛ ውጪ እሷና እሱ እንደፈለጉ ይፋጩ ፈለጉ ይፋጩ። ልጆች እዚህ ጋር ግን ሰላም ናቸው። አለቅ ልጆቹ በሚፈልጉት መንገድ እሷ ጋም ይሄዳሉ፣ እሱ ጋም ይመጣሉ። እሱ ወስዶ ያስጠናቸዋል። ጥሩ አባትነትን ያሳያቸዋል ምናምን በቃ ያ ነው እንጂ አሁን እዚህ ጋር የሆነ ነገር ተፈጠረ እና እሷ እና እሱ ስለጠሉ ስለተጣሉ ልጆች እንደዚህ ምናምን የሚባል ነገር አይሰራም። ያንን ነው በቃ ብዙ ነገር መልመድ ያለብሽ። የሰው ልጅ ይጣላል። መጣላት ደግሞ በእኛ አልተጀመረም። ስለዚህ የመጣ የሆነ ነገር እንደዚህ እንደዚህ ነው እሷ ጋር አንድ ረፕሬዘንት ምናገሮች ማለት ነው። ማንም እንደዚህ ብሎ እንትም ይል አይጽፍም አያወር። ልክ እኔ ስመጣ ደግሞ የሆነ ነገር እንደዚህ እንደዚህ እንድባል አልፈልግም ከዚህ በኋላ። አሁን እኔ ከዚህ በኋላ ስመጣ መጥቼ እኔ የራሴ ሰው አለኝ። የራሴን ሰው አመስግኝ፣ እሷም የራሷን ሰው አመስግን ብሎክ አርጋቸዋ እንደዚህ ሲጽፍ ልሽ አሁን እኮ ልሽ የሆን ነገር እንደዚህ ብለሽ ብሎክ ስታደረጊ ጥንት የኛዝ ማለት ነው እንትን ደስ ይሏል መሰለኝ፣ አንጂ አንኳን በፍቅር እኮ እያወሩ ያ ልጁ እኮ ነው ገብቶ ይበጠበት። በቃ ሙስሊምም ኮንክ በአላ ክርስቲያንም ኮንክ በእግዚአብሔር፣ ወይ ወይ በእግዚአብሔር የምሬን ኮን። እንደዚህ ብለሽ መሰለሽ አንዳንዴ የሰው ልጅ የሆነ ዝም ብለሽ የሆነ ነገር ብሎክ ብናም ከምትይ በፍቅር እኮ በቃ ስለዚህ እኔ ብዙ ነገር በውስጥ እየከፈልኩ ነው። ስለዚህ በቃ ይብራ ብለሽ በቀላሻ ማለት እኮ እንዴ አሁን እኮ ምንድነው የመሰለብኝ? በቃ እኔ አሁን በውስጥ ይርኩ እትት እያልኩኝ ምናምን በቃ ወይ ኔ ያለ አንቺ ህይወቴ ባዶ ናት ምናምን እያልኩኝ ነው የሚመስለው። በቃ አለቀ። በቃ በቃ ይሄ ምዕራፉ ተዘግቶ ነው

እየነገርኩሽ ያለሁት እየነገርኩሽ፣ መስማት ያለብሽ መስማት ነው። መመለስ ከፈለኩኝ ኤኒ ታይም እኔ እባብ ዘለግላጋ መንታ ነው ምላሱ እንጂ አይነካም ምናምን የሚባለውን ግጥም ታውቂባለሽ። መሽሎ ከፈለኩሽ ወልካል፣ በደምብ ደግሞ እችልበታለሁ ግን እንደዚህ ስል እየተኮራረው ምናምን ሳይሆን በቃ አለቅ። አንቺ አንቺ ደግሞ እሺ፣ ቻው አንቺ ውጪ። በቃቸው ግን ብታወራ ግን እግዚአብሔርን ከኔ ጋር ነው። በቃ እንደዚህ አታውራ ስትባል

አይ እግዚአብሔርን አይደለም ማለት ግን ይቺ ሴት ካስገባ ደግሞ ይ ስለዛችኛ ደግሞ ቁንጅና ማውራት ቁንጅና ማለት ነው ምን አገባሽ እንዴ ልጅዬንማ የሚያክል የለም አይገርምሽ ምን ያደርጋለን ምን ያደርጋል እዛቤት እኮ አንገት እኮ የመጨረሻ እኮ አንድ አንገት ምን አንገት እኮ ስሚ አንገት ጭንቅላት አይሆንም እኮ እናቷ ነው

ምክንያቱም አን አንቺ ብቻ አይደለም እንትን ማለት ያለብሽ። መቼም አይቆጨኝም። ለምን መሰለሽ፣ በቃ ሀፒ ራይን ነው። ለምን መሰለሽ የሆነ ነገር አንቺ ሊቆጭሽ የሚችለው ምንድን ነው ታውቂያለሽ? በቃ ወይ የሆነ ነገር ኖ ኖ አታገኙ ምናምን ሳይሆን ወደፊት እንደዚህ ሊያስቆጭሽ ራሱ የሚችል ነገር ቢኖር ኖሮ ኦኬ ምናምን ምናምን ያልሽ፣ አሁን በቃ ምንድን ነው ምንድን ነው ወደ ሁለት። ዝም በይ አንዴ፣ ሚዩት አድርጌ አንቺ ዝም በይ። ውጭ! ውጭ! በቃ ውጭ! አሁን ኮምፒውተራችን ፉል ፉል ፉል ይሆንና፣ በቃ አንዳንዴ የምትፈልገውን ዶክሜንት አልሰራ ይልሃል። በቃ በቃ አንድ ነገር የምነግርሽ ማለትነውእሻ ዳምተኛ ጆ፣ ለአንድ ነገር ልንገርሽ የፈለገ ነገር ቢሆን አየሽ፣ አስከፋሻ ልጅ